ኢትዮጵያ እጅግ ታላቅ ሰው አጣች ሲሉ ፕሬዚደንት ታዬ አጽቀሥላሴ ተናገሩ። የተቀዳሚው ሙፍቲ ሀጂ ኡመር ኢድሪስ የዱዓና ሽኝት ፕሮግራም በሚሌኒየም አዳራሽ ሲካሄድ የተገኙት ፕሬዚደንቱ መላው ኢትዮጵያውያን በመሪር ሐዘን ውስጥ እንደሚገኙ ተናግረዋል። ሀጂ ኡመር ኢድሪስ በሕይወት ዘመናቸው ማስተዋልና ትዕግስትን ካስማቸውና ድንኳናቸው አድርገው ለሙስሊሙ ማህበረሰብ ብቻ ሳይሆን የሁሉም ኢትዮጵያዊ አባት እንደነበሩ አውስተዋል። በተያያዘም የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ስርዓተ ቀብራቸው ተፈጽሟል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም ሲያስተምሩ ከ2010 መጋቢት እስከ ግንቦት ወር 2014 ዓ ም ድረስ ምክር ቤቱን በፕሬዝደንትነት እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ዮብ ተካልኝ ከዓለም ንግድ ድርጅት ዋና ዳይሬክተር ዶክተር ንጎንዚ ኢኮንጆ ኢዌላ ጋር ኢትዮጵያ ወደ ድርጅቱ የመግባቷን ሂደት ማፋጠን በሚቻልባቸው ጉዳይ ዙሪያ መከሩ። ሁለቱም ወገኖች በውይይቱ ወቅት በ14ተኛው የዓለም ንግድ ድርጅት የሚኒስትሮች ኮንፈረንስ ላይ ኢትዮጵያ የዓለም ንግድ ድርጅት አባልነት የሚያስፈልጋትን ቀሪ እርምጃዎች ለመከታተል ያላቸውን ቁርጠኝነት አረጋግጠዋል። የኢትዮጵያ ወደ ሁለገብ የንግድ ስርዓት መቀላቀል ያለው ጠቀሜታ፣ በንግድና ፋይናንስ ዘርፍ የተደረጉ ማሻሻያዎች ዘላቂ የኢኮኖሚ እድገትና ዓለም አቀፍ ተወዳዳሪነትን ለመደገፍ ያለው ሚና በውይይቱ ወቅት ተነሱ።